አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር 20 ቀን ለእስክንድሪያ ሁለተኛ ሊቀ ጳጳስ የሆነ አንያኖስ አረፈ። ይህም ለመንበረ ማርቆስ ሁለተኛ ነው ቤተሰቦቹም አረማውያን ነበሩ ወደ ሊቀ ጵጵስና ከመምጣቱም በፊት ወደ ክርስትናም ከመምጣቱ በፊት ጫማ በመስፋት ይተዳደር ነበር ሐዋርያ ቅዱስ ማርቆስ ወንጌልን ለማስተማር ወደ እስክንድሪያ ከተማ በሚገባበት ጊዜ ጫማው ይበጠስበታል ታዲያ ወደዚህ ወደ አናያኖስ ለማሰፋት ይሄዳል ይህ አናያኖስም መስፋት በጀመረ ጊዜ የጫማ መስፊያው እጁን የወጋውና እርሱም በዮናኒ ቋንቋ ኦታኦስ ብሎ ተናገረ። ይህም ማለት አንድ እግዚአብሔር ማለት ነው። ይህንንም በሰማ ጊዜ ሐዋርያ ቅዱስ ማርቆስ ደስ አለው። ታዲያ ምራቁንም በመትፋት በጭቃም በመለወስ እጁን ቀባለት። ያን ጊዜ ተፈወሰ። አነያኖስም እጅግ ተደንቆ ወደ ቤቱ ወሰደውና ስለሆነው ነገር ሁሉ ተነጋገሩ። ሐዋርያ ቅዱስ ማርቆስም ከኦሪት ጀምሮ እስከ አዲስ ኪዳን ስላለው ስለ ሁሉ ነገር አስተማረው። ከዚያም በኋላ ከነ ቤተሰቦቹ ተጠመቀ። ሁልጊዜም የሐዋርያ የቅዱስ ማርቆስን ወንጌል ትምህርት ይሰማ ነበር። ታዲያ ሐዋርያ ቅዱስ ማርቆስ ወደ ሌሎች አገር ሄዶ ወንጌል ማስተማር በፈለገ ጊዜ እጁን ጭኖበት ሊቀ ጵጵስና ሾመ። እርሱም ለእስክንድሪያ አገር ሰዎች ሊቀ ጳጳስ ሆነ። ብዙዎችን አስተማረ፣ ብዙዎችን ካረማዊነት ወደ እግዚአብሔርን ወደ ማወቅ መለሳቸው፣ ክርስቲያንም አደረጋቸው። በሐዋርያ ቅዱስ ማርቆስ ወንበር ላይ 12 አመት ከሆነ በኋላ እግዚአብሔርን በሰላም አገልግሎ አስራ ሁለት አመት ያህል መንጋውን በመልካም አጠባበቅ ጠብቆ በሰላም በሰናይ ያረፈ። ሁለተኛ የሰራዊት አለቃ ቅዱስ ቴዎድሮስ ሰማዕት ቤተ ክርስቲያኑ የከበረችበት እለት ነው። ወርሃዊ በዓላት፣ አንደኛ ቅዱስ ዮሐንስ ሐጺር፣ ሁለተኛ ቅዱስ አክሎግ ቀሲስ፣ ሶስተኛ ቅዱስ አፄ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አራተኛ አባ አሞኒዮስ ዘሀገረ ትሆና፣ አምስተኛ ቅድስት ጻድዥ የዋህት የቅዱሳን የሰማዕታት በረከታቸው ረዴታቸው፣ አምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግሉ ለመስቀሉ ክቡር ይቆየን።